የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ አንድ ኃጢአት የማይቆጠርበት ሰው። ገጽ ሀያ ርዕስ የዘር ኃጢአት። የዘር ኃጢአት ትምህርት ሁሉም ሰው ከአዳም የተገኘ በመሆኑ አዳም በፈጸመው አለመታዘዝ ውስጥ የሰው ዘር በሙሉ አለ ይላል። በመሆኑም ሰው ገና ከናትና አባቱ የግብረ ሥጋ ግንኙነት ጀምሮ ሲጸነስና ሲወለድ ኃጢአተኛ ሆኖ እንደሚወለድ ይነግረናል። በዚህ መሰረት አንድ ሕፃን ልጅ ሲወለድ በዘር ኃጢአት ምክንያት የሲኦል እስረኛ ሆኖ እንደሚወለድ ይነግረናል። ከዘር ኃጢአት በመንጻት ለገነት ብቁ እንዲሆን በቅዱስ ጥምቀት መጠመቅ አለበት ይላል። ይሁን እንጂ መጽሐፍ ቅዱስ በኃጢአት እንደተፈጠርን ሳይሆን በእግዚአብሔር ድንቅ ተደርገን እንደተሠራን ይናገራል። በቅንፍ ኢሳይያስ ምዕራፍ 44 24 ኢዮም ምዕራፍ 10 ቁ 8 መዝሙር ምዕራፍ 22 ቁጥር 10 መዝሙር 119 ቁጥር 73 መዝሙር 139 14 እንዲሁም የዘር ኃጢአት ትምህርት በጌታችን ኢየሱስና በሐዋርያቱ የማይታወቅ ትምህርት ነው። እዚህ ርዕስ ላይ የዘር ኃጢአት አስተማሪዎች ለሚያነሷቸው ጥቅሶች ሁሉ ምላሽ ለመስጠት ምንም አይነት ፍላጎት የለኝም። ነገር ግን መጽሐፍ ቅዱስን የምትረዳበትን መንገድ እንድትቀይረው የተወሰኑትን ባጭሩ ለማንሳት ወድጃለሁ። የዘር ኃጢአት አስተማሪዎች ሐሳባቸውን ለመደገፍ ኢየሱስ ዛፍ ሁሉ በፍሬው ይታወቃል፣ ከሾክ የበለስ ፍሬ አይለቀምም በማለት ያስተማረውን ትምህርት ያነሳሉ። በቅንፍ ሉቃስ ምዕራፍ 6 ቁጥር 44። ነገር ግን ክፍሉን ቀጥላችሁ ስታነቡት ኢየሱስ በዚህ ቦታ ላይ እያስረዳ ያለው ስለ ሰው ተፈጥሮ ሳይሆን ስለ ሰው ልብ ወይም የሐሳብ ክፍል ነው። በዚህ ክፍል ላይ የኢየሱስ ዋናው መልእክት መልካም ዛፍ ወይም አስተሳሰብ ይኑራችሁ የሚል ነው። በቅንፍ ማቴዎስ ምዕራፍ 12 ቁጥር 33። ኢየሱስ እያወራ ያለው ስለ ሰው ተፈጥሮአዊ ችግር ቢሆን ኖሮ እንድናስተካክል አይመክረንም ነበር። ምክንያቱም ተፈጥሮ በትምህርት አይቀየርም። ኢየሱስ ስለ ሰው ተፈጥሮ ምን እንደሚያስብ እንድታውቅ እፈልጋሉ። ኢየሱስ ከህፃናት ጋር ሲያሳልፍ አንድም ቦታ ህፃናት የዘር ኃጢአት ስላለባቸው ካልተጠመቁ ሲኦል እንደሚገቡ አልተናገረም። ነገር ግን በተቃራኒው የእግዚአብሔር መንግስት የሚወርሱት እንደ ህፃናት ያሉ ናቸው ሲል እናያለን። በቅንፍ ማቴዎስ ምራፍ 19 ቁጥር 4 ሐዋርያው ጳውሎስ በአንዱ አዳም ምክንያት ሞት በሰው ሁሉ ላይ ነገሰ ሲል ኃጢአትን በሥጋችን ከአዳም ወረስን እያለ አይደለም። ሐዋርያው ጳውሎስ በሮሜ ምዕራፍ 5 ቁጥር 12 እና 1 ቆሮንቶስ ምዕራፍ 15 ቁጥር 21 ላይ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ እና ሞት በአንድ ሰው በኩል እንደመጣ በማለት ይናገራል። ሐዋርያው ይህንን ሲናገር የአዳም ዘር በመሆናችን ብቻ ኃጢአት በደም አማካይነት እየተላለፈ እንደሆነ እየነገረን አይደለም። ነገር ግን በአዳማዊ ባሕሪያችን ምክንያት በሰው ዘር ላይ የመጣውን ጥፋት ለማመልከት ነው። በእነዚህ ጥቅሶች ውስጥ በአንድ ሰው በኩል የሚለው ቃል አንድን ግለሰብ የሚያመለክት አይደለም፣ ነገር ግን ከሕግ በታች መኖር እንደ እግዚአብሔር መሆንን ያመጣል ብሎ የሚያምነው አዳማዊ አስተሳሰብን የሚያመለክት ነው። የአዳምና የሔዋን አዳማዊ ወይም ሰዋዊ አስተሳሰብ ከሚታዩ ነገሮች አመኪኒዮ የመጣ በመሆኑ ከውጭ በሚታይ ነገር ላይ ሆኖ ራሱን የሚመዝን ሁሉ ኃጢአተኛ ይሆናል። ኃጢአት በአካላችን የእስፐርም ወይም የእንቁላል ዲኤንኤ ውስጥ ወይም በደም ሴል ውስጥ ወይም በአጥንት ክፍል ውስጥ የተደበቀ ነገር አይደለም። ነገር ግን ኃጢአት ከወደቀው አዳማዊ ባሕሪና ዓለም የተማርነው የተሳሳተ እውቀት ነው። በመሆኑም እውቀት በመወለድ በፍጹም አይተላለፍም። በአዳም ሆነ በሔዋን ዘር ውስጥ ኃጢአት የለም። ኃጢአት ያለው በሰው ነፍስ ወይም አእምሮ ውስጥ ነው። አዲስ የተወለደ ህፃን ላይ ምንም አይነት ኃጢአት የለበትም። ኃጢአት ወደ ህፃናት የሚተላለፈው በግብረ ሥጋ ግንኙነት ሳይሆን ራሳቸውን እያወቁ ሲመጡ በምናስተምራቸው የተሳሳተ አዳማዊ የማንነት ትምህርትና ከወደቀው ዓለም በሚወስዱት የውሸት እውቀት ነው። እዚህ ላይ የመዝሙረ ዳዊት ምዕራፍ 51 ቁጥር 15ን ጥቅስ ማንሳት አስፈላጊ ነው። ዳዊት በመዝሙሩ እንሆ በአመፃ ተጸነሰው እናቴም በኃጢአት ወለደችኝ ይላል። ይህ ጥቅስ ለውርስ ኃጢአት ትምህርት ታዋቂ ጥቅስ ነው። በመጀመሪያ ልናውቅ የሚገባን ነገር ዳዊት እናቱ በምን አይነት ሁኔታ እንደ ወለደችው መናገሩ የእርሱን ሲወለድ ኃጢአተኛ መሆኑን ማሳየት አይችልም። በመቀጠል እንደዚያ ብለን ብናስብ እንኳን ዳዊት በመዝሙሩ የተናገራቸው አረፍተ ነገሮች በሙሉ እውነትን የሚያንጸባርቁ አለመሆናቸውን ማወቅ ያስፈልጋል። ዳዊት በመዝሙሩ በእግዚአብሔር መንፈስ ሆኖ የተናገራቸው አስደናቂ እውነቶችና ትንቢቶች እንዳሉ ሁሉ በብሉይ ኪዳን ድንግዝግዝ እውቀት ውስጥ ሆኖ የተናገራቸው ሐሳቦች እንዳሉ መረሳት የለበትም። ታዲያ ኢየሱስ ያለ ወንድና ሴት ግንኙነት ከድንግል የተወለደው ለምንድን ነው? በማለት እያሰብክ ሊሆን ይችላል ውድ አንባቢ ለአንዳንድ የመጽሐፍ ቅዱስ ጥቅሶችና ክስተቶች የተሰጡ ዝነኛ ሃይማኖታዊ ትርጉሞች ልክ እንዳልሆኑ እንድትገነዘብ እፈልጋለሁ። በመጽሐፍ ቅዱስ ውስጥ ኢየሱስ ከድንግል በመንፈስ ቅዱስ ጣልቃ ገብነት የተወለደው የአዳም የዘር ኃጢአት ወደ ኢየሱስ እንዳይተላለፍበት መሆኑን የሚያስረዳ ሐሳብ የያዘ ጥቅስ ይቅርና ፍንጭም የለም። ነገር ግን መጽሐፍ ቅዱስ ኢየሱስ ከድንግል የተወለደበትን ምክንያት እንዲህ ያስረዳናል። ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። በቅንፍ ኢሳይያስ ምዕራፍ 7 ቁጥር 14 ኢየሱስ ከድንግል እንደሚወለድ የሚያስረዳው ብቸኛው የብሉይ ኪዳን የትንቢት ቃል። የኢየሱስ ከድንግል መወለድ ሰዎችን ለማሳመን የሆነ ምልክት እንጂ ከዘር ኃጢአት ለመጠበቅ ነው አይልም። ሰዎች እግዚአብሔር በመካከላቸው በሰው መልክ እንደመጣ እንዲያምኑ ከዚህ በፊት ሆኖ በማያውቅ አስደናቂ ተአምር ኢየሱስ መወለድ ነበረበት። መጽሐፍ ኢየሱስ እንደኛው አይነት ሥጋ እንደለበሰ አስረግጦ ይናገራል። በቅንፍ ዕብራዊ ምዕራፍ 2 ቁጥር 14፣ ዕብራዊ ምዕራፍ 10 5 ኢየሱስ ከማርያም ስጋ ምንም አልተካፈለም ማለት የኢየሱስ ስጋ የሰው አይነት አይደለም ከሚሉ ከኖስቲሶች ትምህርት በምንም አይለይም። የኢየሱስ ስጋ ከሰው የሚለይ ስጋ ከሆነ ኢየሱስ ፍጹም ሰው አልሆነም ማለት ነው። ይህ ደግሞ የወንጌልን እውነታ ገደል የሚከት የተሳሳተ ሐሳብ ነው። ኢየሱስ የአዳም ዓይነት ስጋ ያለው ሰው ነበር። ሰዎች በሚፈተኑበት ነገሮች ሁሉ እንደ ማንኛውም ሰው በስጋው ተፈትኗል። ነገር ግን በስጋው ውስጥ ሲኖር ምንም ኃጢአት አላደረገም ነበር። በቅን ዕብራውያን ምዕራፍ 4 ቁጥር 15። በአዳም፣ በኢየሱስና በአንተ ስጋ መካከል ምንም አይነት ልዩነት የለም። በመጽሐፍ ቅዱስ ውስጥ ስጋ ክፉ እንደሆነ የሚያስረዱ በሚመስል መልኩ የተቀመጡ አረፍተ ነገሮች አሉ። በአማርኛው መጽሐፍ ቅዱስ ላይ ስጋ የሚለው አገላለጽ ከሁለት የግሪክ ቃሎች በተመሳሳይ መንገድ የተተረጎመ ነው። የመጀመሪያው ሶማ ሲሆን ሶማ ወይም ቦዲ ሲሆን፣ ሁለተኛው ሳርክስ ወይም ፍሌሽ ነው። እነዚህ ቃሎች በተለያየ ቦታ የሰውነታችንን የሚዳሰስ አካል ለመግለጽ በተቀያሪነት ገብተዋል። ሳርክስ የሚለው ቃል በአዲሱ መደበኛ ትርጉም ላይ ከአምስት ጊዜ በላይ ኀጢአተኛ ተፈጥሮ ተብሎ ተተርጉሟል። ነገር ግን ሳርክስ የሚለው ቃል በቀጥታም ይሁን በተዘዋዋሪ ኀጢአተኛ ተፈጥሮ ተብሎ ለመተርጎም አይመጥንም። ተፈጥሮ የሚለው ቃል የአንድን ነገር ስሪት ከጅምሩ ምን አይነት እንደሆነ የሚገለጽበት ቃል ነው። ሰው ጻድቅ እንጂ ኀጢአተኛ ተፈጥሮ የለውም። ነገር ግን ፍጹም በሆነው የሰው ተፈጥሮ ላይ ኀጢአት ጥገኛ ሆኖ ገብቷል። ሐዋርያው ጳውሎስ ሳርክስ የሚለውን ቃል በአብዛኛው ከኀጢአት በታች በሆነው ስጋችን ላይ ተንተርሶ የሚመጣ የስጋችንን ባህሪያትንና ፍላጎቶችን ለመግለጽ ይጠቀማል። ከሕግ በታች በመሆን ለኀጢአት ላልተገዛ ሰው ስጋ ክፉ አይደለም። የአዳም ስጋ ኀጢአት ወደ ምድር ከገባ በኋላ የጀመረው ነገር ግን ከመግባቱ በፊት የማያውቀው ምንም አይነት አዲስ ፍላጎት የለም። በኃጢአት ምክንያት የእግዚአብሔር መልክ ከአዳምና ከሰው ልጆች አልተወሰደም። ለምሳሌ አዳም ከሴት ጋር መሆን የፈለገው ኃጢአት ሲገባ አይደለም። ሔዋን ፍሬውን ለመብላት የፈለገችው ኃጢአት ከገባ በኋላ አይደለም። እነዚህን ፍላጎቶች የኃጢአት ተፈጥሮ ምልክት እንደሆኑ ካየናቸው ናቸው የእግዚአብሔር ተፈጥሮ ኃጢአት አለበት ማለት ነው። ምክንያቱም እነዚህ ፍላጎቶች ከውድቀት በፊት በሰው ላይ የነበሩ ናቸው። እግዚአብሔር ሰውን በስጋ ወንድና ሴት አድርጎ መፍጠሩ ለግብረ ስጋ ግንኙነት እንዲፈላለጉ ፈቃዱ መሆኑን ያስረዳል። በቅንፍ ዘፍጥረት ምዕራፍ አንድ ቁጥር 27 የአዳም ረዳት መፈለግም ሆነ የሔዋን ፍሬውን ለመብላት መፈለግ በራሱ ምንም ችግር የለውም። ስጋ የሚፈልገውን ሁሉ የሚፈልገው በዚያ መንገድ ስለተሰራ ነው። ኃጢአት በማድረግና ባለማድረግ ላይ ተመስርተኝ ተመስርተ ነኝ ወይም አይደለውም የምትለው የተሳሳተ የማንነት እውቀት ነው። ኃጢአት ለስጋችን ፍላጎት ሁሉ እንድንገዛ የሚያስገድደን ጥገኛ እውቀት ነው። ሐዋርያው ጳውሎስ የእሱ ተፈጥሮ ኃጢአተኛ እንዳልሆነ ነገር ግን ኃጢአት በርሱ ወይም በነፍሱ ውስጥ የገባ ጥገኛ ነገር እንደሆነ ይነግረናል። በቅንፍ ሮሜ ምዕራፍ 7 ቁጥር 15-17። ሥጋ ነገሮችን ከተፈጥሮአዊ የመለኮት ስሪት ወይም ከጊዜያዊ የጥረት ስሜት ተነስቶ ይፈልጋል። ሥጋችን በተፈጥሮአዊ መንገድ አንድን ነገር ሲፈልግ እንዲያገኝ ማድረግ ምንም ችግር የለውም። ነገር ግን ስጋችን በነፍሳችን ውስጥ በሰለጠነው ዓለማዊ ሥርዓት ተገዝቶ በሚፈጠርበት የጥረት የጥረት ስሜት የማይጠቅምና የማያስፈልገውን ነገር ሊፈልግ ይችላል። እዚህ ላይ ልናውቀው የሚገባው አስፈላጊው ነገር ስጋ ሰው እንዲገዛው ሥልጣን ከተሰጠው ነገሮች መካከል አንዱ መሆኑን ማወቅ ነው። ስጋ በእግዚአብሔር መልክና አምሳል በተፈጠረው የመንፈስ ፍቃድ ተገዥ ሆኖ እንዲኖር የተሰራ ነው። ስጋ የምንኖርለት ሰውነታችን ሳይሆን የምንኖርበት ሰውነታችን ነው። የምንኖረው ሰውነታችን እንደ እግዚአብሔር አርአያ የተሰራው መንፈሳችን ነው። ስጋ መንፈሳችንን በምድር የምንኖርበት ቤት ነው። ስጋ መኖሪያችን በመሆኑ እኛን በሚመጥን መልኩ በክብር ሊጠበቅ ይገባዋል። ነገር ግን ስጋ ከውስጥ ማንነታችን በተቃረነ መልኩ ከውጪ በአእምሮ የተገነባውን ማንነት እንድንኖርበት ሊፈልግ ይችላል። የሚዳሰሰው ስጋ ወይም ሶማ ተንተርሶ የሚመጣ ከመንፈስ ፈቃድ ተቃራኒ የሆነ የስጋ ፍላጎት ወይም ሳርከስ ሁሉ በመንፈስ ግዛት ውስጥ እንዲወድቅ ያስፈልጋል። ምክንያቱም ሰው ከውስጥ ወደ ውጭ በሚፈስ የሰውነት ምህንድስና በእግዚአብሔር የተፈጠረ ፍጥረት ነው። አዳም ኃጢአት በማድረጉ ምክንያት ከእርሱና ከሰው ዘር በሙሉ የእግዚአብሔር መልክ እንደ ተገፈፈ ሲነገር ሰምተ ሊሆን ይችላል። ነገር ግን ይህ ውሸት ነው። የእግዚአብሔር መልክ የሰው ተፈጥሮ ነው። ሰው በነፍሱ ውስጥ ባስገባው ክፉ እውቀት ምክንያት የእግዚአብሔር ሥራ ሊጠፋና ሊበላሽ አይችልም። የእግዚአብሔር መልክ ከውድቀት በኋላ በአዳም ውስጥ ያለመናወጥ አለ። መጽሐፍ የእግዚአብሔር መልክ አንድ ሰው ጌታን ይወቅም አይወቅም በውስጡ እንዳለ ይነግረናል። በቅንፍ ያዕቆብ መልእክት ምዕራፍ 3 ቁጥር 9 እግዚአብሔር ለሰው ልጆች ያለው ጽኑ ፍቅር የተነሳው በሰዎች ውስጥ ካስቀመጠው መልኩ ነው። የሰው ልክ እግዚአብሔር ነው። የአዳም ወይም የሰው እውነተኛ ማንነት ከአባት እግዚአብሔር የተቀዳ ነው። እግዚአብሔር ከሰው ጋር ባለው የአባትነት ኅብረት ውስጥ ራሱ ሆኖ አዳምን ያላደረገው ምንም ነገር የለም። እግዚአብሔር ነው የተባለውን ሁሉ አዳም ነው። የአባት እግዚአብሔር መልክ ውስጥ ያለው ቅድስና፣ ፍቅር፣ ደስታ፣ ጥበብ፣ ኃይልና ነጻነት ሁሉ በአዳም ውስጥ አለ።